ሰዎች እንግዲህ ዛሬ በአዲስ ነው የመጣሁላችሁ። እንግዲህ ሄልን እንደምታዩት ለቤቷ አንድ ልጅ ናት፣ ለሴት አንድ ናት ማለት ነው። ወንድ ደግሞ ሁለት ናቸው፣ እና በሴት ልጅ አንድ እሷ ብቻ ናት። እንግዲህ እኛ እናቷን ምኞቷ ነበረ፣ ይሄን ቤት ቤት ለመግዛት ትፈልግ ነበረ፣ ምኞቷ ምናምን ማለት ነው። እናቴ ያው እንግዲህ አይታቸው ስጠራቸው አላወቁም። መጀመሪያ ቁልፍ ሰጠሻቸው፣ ከዛ ምንድን ነው ቤት ገዛሁ ሁሉ ስትል እውነት አለቀሱ ማለት ነው። አለቀሱ እንደ ጉድ። ተቤት ክራይ ያወጣሽኝ፣ ተቤት ክራይ ያወጣሽኝ ልጄ ልጄ ብሎ አለቀሱ ማለት ነው። እና በጣም ደስ ይላል። እናት እውነትም የዘጠኝ ወር ተሸክማ ማለት ነው፣ ላይ ብዙ ነገር ነው። እኛ እንኳን የአረብ ልጆች ማለት ነው። የአረብ ልጆች ህፃናቶች የትንሽ ሰዓት ከያዘን እንዴት ነው የሚሰለችን፣ እንዴት ነው የሚደክመን፣ ካለቀሱ ወይ እቃ ቤት ሁሉም አሁን አጸድተን ቤት ሁሉም እንዳለ ካበላሹ እንዳለ እቃ ከሰበሩብን፣ እኛ እንዴት ነው የምንበሳጨው? እናት ግን ያ ሁሉም ችላ። እንደገና ደግሞ የእኛን ክፉ አታይም። የእኛን በቃ ጥሩ ነገር የእኛ እድገት። ስንወጣም ስንገባም ማታምነን እናት ናት ማለት ነው። እናት ይገባታል፣ እናት አባት ይገባቸዋል ማለት ነው። እናት በምንም አይነት አትታካም። እውነት እናት እናትና አባት የፈለገ ነገር ብናደረግ አይገኙም ማለት ነው። አንዴ ካመለጡን በኋላ። እስካሉን ድረስ ግን ማስደሰት ግድ ይለናል ማለት ነው። የነሱ መሆን አለብን ማለት ነው። እና እኔ ወላይ በጣም ነው ደስ ያለኝ እንደዚህ በቃ እውነቷን ኢትዮጵያ ውስጥ ቤት ክራይ በጣም ከባድ ነው። ከኑሮው የበለጠ የቤት ክራዩ ነው። ኑሮውም እንዲ ሆነዋል። የቤት ክራዩ እና በጣም ከባድ ነው እና ከዚህ ከቤት ክራይ አወጣሽኝ ብሎ ሲያለቅሱ እውነት እኔም አብሬያቸውን ነው ያለቀስኩት እላችኋለሁ። አሳዘኑኝ። እንጃ እኔ ምኞቴ እሱ ነው። በነገራችን ላይ አሁን እናት አባቴ ገጠር ነው ያሉት በነገራችን ላይ እና እኔ ደግሞ ወደ አዲስ አበባ ተሳክቶልኝ ህልሜን ይሳካል፣ እንሻላ ይሳካል ብዬ አላስበውም፣ እንሻላ ይሳካል። አምጥቼ ብቻ ከራሴ ማስቀመጥ ነው ምኞቴ ማለት ነው። በቃ እኔ ብቻ እስከዚህ ድረስ ምንም አይንካብኝ እንጂ እውነት በቃ እኔ ምኞቴ ይሄ ነው። ወላሂ ብቻ ክፉዋቸው ነው ያሳየኝ፣ እና እኔ እንጃ ብቻ አላቅም። እውነት ስግደት ብዙ ነገር ያራርቃል። ብዙ ነገር ከባድ ነው። ብቻ እና እና ወደፊቱ ምኞቴ እኔም እናቴ እና አባቴን የፈለገ ነገር ቢሆን አያምር ምንም አያምረኝም እኔ ምንም በአሁን ጊዜ ምንም አያምረኝ ምንም ምንም ነገር ፊቴ ለሚመጣው ብቻ ቤት ነው። በነገራችን ላይ ማለት ነው ወላሂ ቤት ነው በቃ እኔእንጃ እኔ ህልሜም ተድሮ ጀምሮ ቤት ነው እና ያቺ ቤት ደግሞ እንሻአላ ይሳካልኛል ብዬ ደግሞ ተስፋ አልቆርጥም። ተስፋ አረጋለሁ ተስፋ አረጋለሁ። ወላ ብቻ ምን እኔ ሲፈለግ ቦታ መኖር ይችላለሁ። ችግር የለም። ብቻ እናቴና አባቴን አምጥቼ ተዛ አውጥቻቸው እዚህ ከራሴ ለማስቀመጥ አልሐምዱሊላ። ገጠር ውስጥም ደና ኑሮ ደና ነገር ነው የሚኖሩት፣ ግን በቃ ታቃላቸው የሆነ የሆነ የሆነ ሰው በሆነ ነገር ሲለወጥ ደስ ይላል ማለት ነው እና አምጥቼ ደግሞ እስቲ ከኔ ብቻ አብረን በቃ ቁጭ ብለን እኔ እሱን የናፈቃኝ እናቴን ማናቴን አባቴን በቃ በህይወት እስካሉ ድረስ እነሱ ማስደሰት ነው የምፈልገው፣ እና ወደ ራሴ ሕይወት ገባውኝ ማለት ነው። እና ሄልን እውነት እንኳን ይሄ ትንሽ ነገር ነው። ሌላ ደግሞ በትልቅ ነገር እውነት እንድናየሽ አንቺም ደግሞ የእናትሽ ምርቃት የአባትሽ ዘምቀን አባትሽ ሲመርቁሽ ሁሉም አባትሽ ሁሌ እንደመረቁሽ ነው። እንግዲህ በጣም አባቷ ያው ታማሚ ነበሩ። አሁን አልሀምድሊላ በጣም ደና ናቸው፣ ሰላም ናቸው። እና እዛ ቀን ራሱ እንደዚህ ሲያለቃቅሱ ራሱ አይቼ ነበረ፣ የመረቋት ነበረ። እና የእነሱም እናት አባት እስካለች ድረስ በህይወታቸው እስካለ ድረስ ከረዳ ናቸው ማለት ነው ቢሞቱ ምንም አይቆጨንም ማለት ነው። ቢቆጨንም ብዙ አይቆጨንም ማለት ነው። ለምን ግን እያቺ ነገር ያሰብነው ነገር ሳናሰካው ሳንሰራው፣ ግን አንድ ነገር ያው የሰው ልጅ ሆኖ አንድ መያገጥመው ነገር የለም። የሰው ልጅ ሆኖ አንድ ነገር ይገጥመዋል። ያቺ ነገር ደግሞ ያ ሁሉም በፈጣሪ ነው፣ ሁሉም በአላህ ነው፣ ስራ ነው ማለት ነው። እና እስካሉ ድረስ እናት አባቶቻችን እስካሉ ድረስ እኛ ከጎናቸው ከሆን የሚቸገራቸው የሚያጡትን ነገር ብዙ ነገር አለ። እና እኛ ደግሞ ተጎናቸው ከሆን የትም ማይሄድልን ማለት ነው። የእነሱ ምርቃት ይደርሰናል ማለት ነው። ልጅ ይተካበታል። ልጅ ይተካል። ልጅ ቢሞት ልጅ ይተካል። ግን ማይተካ ምንድን ነው? እናትና አባት ናቸው ማለት ነው። በህይወት ደግሞ ተደሰቱ ማለት በቃ ብዙ ትልቅ ነገር ነው ማለት ነው። እንደዚህ መደሰቱ ራሱ በጣም ትልቅ ነገር ነው። እስቲ ዛሬ እናቷን አይታቸዋታ እንዴት እንደሆነች ወላ እንዴት እንደሆነች። ወይኔ እናት፣ የኔ እናት፣ እውነት ልጄ ልጄ ከቤት ክራ ያወጣሽኝ እልል ብላ እውነት በጣም ነው። እሷም ሄለን ማለቀሰች፣ እሷም ማለቀሰች፣ አለቀሱ ማለት ነው። እና በጣም ነው የምናመሰግንሽ የኔ እናት፣ እውነት ክበርልን፣ የኔ እህት ማለት ነው። በጣም ነው የምናመሰግነው። እውነት የአባትሽ የእናትሽ ምርቃት ጥሩ ጥሩ ቦታ ያድርስሽ፣ ጥሩ ደረጃ ያድርስሽ። አሁንም ይሄ ትንሽ ነው። ሌላ ምኞት ይኖርሻል፣ ያንን ምኞትሽን እያሳካልሽ እንግዲህ። ሴት ልጅ ያው ሴት ልጅ በነገራችን ላይ ከወንድ የበለጠ ሴት ልጅ የእናት አባቷ የምትደግፈው ሴት ናት። ይቅርታ አድርጉልኝና በዚህ ጋር ማለት ነው፣ በጣም እናቷና አባቷን ትርኮት የምታደርገው እናቴ ምን አንስዋት ይሆናል እናቴ ቤት እቃ ምን አንስዋለ ይሆን እናቴ ቤት ሰው ሲገባባት ምንስ የላትም ይሆን ብለን የምንጨናንቀው ሴት ልጅ ነን። እኛንን ማለት ነው ወንድ ልጅ ያው ተራሴ ተወንድሜም ጭምር ማለት ነው። ትዳሩ ከያዘ በኋላ እንደዚህ እንደኛ ዞር ብሎ እንደኛ እንደዚህ ተከታትሎ ቤተሰቡ እናቱን አባቱን ያያል ብዬ አላስብም። በፍጹም አያዩም፣ ብዙም አያዩም ያው ተራርቆ ተራርቆ ሲሆን እንደው ይሻላል ማለት ነው። እና አንድ ላይ ቁጭ ካላችሁ ግን ንቀት ምናምን ነገር ነው የሚመጣው። እና ሴት ልጅ ምንም ቢሆን የሄደችበት ብትሄድ የመጣችበት ብትሄድ እናትና አባቷን መቼ መጠወር አትተው ማለት ነው። የፈለገ ነገር ቢሆን ማለት ነው። እኔ ማለት ነው የፈለገ ነገር ይቀራታል እንጂ የፈለገ ነገር ይተዋለው ይቀራቁመ ይቀራታል እንጂ እናቴና አባቴ መቼም አንተው ማለት ነው። መቼም እስከ መቼም አሁንም አንተውቁም፣ አሁንም እስከ መቼም በህይወታቸው እስካሉ ድረስ አንተው ማለት ነው እና ሄሌንዬ፣ እውነት በጣም አኮረተሽናል። በጣም አስደስተሽናል። እናትሽም ማስደስተሻል። እንግዲህ በጣም እውነት ሰው እንደዚህ ለፍተው ደግሞ ሰርቶ በአንድ ነገር ሲወጥቅ በጣም ደስ ይላል። ማለት ነው እንግዲህ አንቺ ይሄ ነገር ለመስራት ለማሳካት ብዙ ነገር ወጣ ገባ፣ ብዙ ነገር ደርሶብሻል፣ ብዙ ነገርም ሰርተሻል፣ አይተንሻል። ማለት ነው ጠንካራ ነሽ፣ ጎበዝ ነሽ፣ ለቤትዋ ደግሞ አንድ ነሽ። እና በጣም አላህ ደግሞ ተጎንሽ ይሆን ፈጣሪ እያግዝሽ የእናት አባትሽ ምርቃት የትም መሄድሽ እና ቤተሰቦች ከወደዳችሁት ሼር ላይክ ያደረጋችሁ የእሷም እንደው ገብታችሁ ሞራል የሰጣችኋት እንድትበረታ እንድትጠናክር ማለት ነው ጎበዝ በማለት እኛም እናበረታታት ማለት ነው። እና ይሄን እድር ደግሞ የሁላችንም ይድረስ እላቸዋለሁ። ሁላችንም እንግዲህ ህልማችን እዚህ አረብ ሀገር ያለን ሴት ሁሉም እንግዲህ ህልማችን ይሄ ነው ማለት ነው። ኢንሻአላህ ደግሞ እናሳካዋለን ብለን ተስፋ እናደርጋለን። ተስፋ መቁረጥ አያስፈልግም። በህይወት ሰው ካለ ጤናና እድሜ ካለው አሳቡን ማይሞላለት ማይሳካለት ነገር የለም እላችኋለሁ እና ዛሬን የራሱ በጣም ነው የተሰማኝ። በቃ እንጃ ምኞቴም ስለሆነ እንጃ በቃ እላችኋለሁ እና በሌላ ቪዲዮን እስከ ስንገናኝ ድረስ እንግዲህ እናንተም ያው እንዳያችሁ ማለት ነው ሼር ላይክ ያደረጋችሁልኝ አበረታቱኝ ማለት ነው። በሌላ ቪዲዮስ ጋር ስንገናኝ ድረስ መልካም ቀን ይሁንላችሁ። ባይ ባይ።